ሰላም ሁላችሁንም፣ ሰላም በያለው በያላችሁበት፣ ሰላማችሁ ብዙ ይበል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ሲጀምሩ በላይክ ጀምሩት። ሁልጊዜም ለምታበረታቱኝ አሪፍ የሆነ ሐሳብ አስተያየት ኮሜንት ላይ ስለምትጽፉልኝ ከልብ አመሰግናለሁ። እኛ ጋር አሁን ወቅቱ በጣም ሙቀት አለ። በሙቀት ወቅት ደግሞ የተለያዩ ፍሩቶችን እንዲሁም ደግሞ አትክልቶችን መመገብ አለብን። ቤት ያፈራውን እዚህ ጋር የተለያዩ ምግቦችን እያዘጋጀው ነው። እናንተም ተመገቡ። ከዛ ደግሞ ሀሳብ አስተያየት እሰጣለሁ። ያንንም ደግሞ አዳምጡ። ፍቅር ፍዋድ እና ቡራ ዛሬ ሶስቱ አሪፍ የሆነ ቪዲዮ ሰርተዋል። ከስተዛሬው ለየት ባለ ሰላም የሰፈነበት ቪዲዮ ነው የሰሩት። አሪፍ የሆነ ቪዲዮ ስለሰራችሁ ዛሬ እናመሰግናለን። እና ሀሳብ የምሰጠው ምንድን ነው? ደስ ስላለኝ ነው። ምክንያቱም የሚፈለገው ነገር እነሱ ሰላም የሆነ ቪዲዮ ሰርተው እኛም ደግሞ አድማጭ ከነሱ ምን እንማራለን ምን እንገነዘባለን፣ የሚለውን እንጂ ደቂቃችን በከንቱ ማለቅም የለበትም ማለት ነው። ዛሬ የነበራቸው ሀሳብ የተለቀቀው በቡራ ቻናል ነው። ፉአድን ጠርቶታል። እንዲሁም ደግሞ ፍቅርንም ጠርቷት ነበረ። ፉአድና ፍቅር መጀመሪያ ላይ የነበራቸውን አሪፍ የሆነ ቪዲዮ ሲሰሩ የነበሩትን ሙዳቸውን ለመመለስ ያሰበውን እቅድ ተሳክቶለታል ማለት ነው። እንዲሁም ደግሞ ሲናገር ነበረ፣ ፉአድና ፍቅር በምንም ነገር መራራቅ የለባቸውም። ምክንያቱም እሷ ለእሱ እሱም ደግሞ ለእሷ ያስፈልጋታል በክፉም በደጉም ጊዜ እነሱ ሁለቱ ራስ በራሳቸው ይጠራራሉ እያለ ነበረ ማለት ነው። ይህንን ሀሳብ በማድረግ እነሱ መጀመሪያ ላይ በፍቅር እንዲመለሱ ሞክሬአለሁኝ፣ ግን ደግሞ ይህ ነገር ስላልተሳካ በእህትና በወንድም እንዲሁም ደግሞ የአገር ልጆች ናቸው። ምንም ነገር በእነሱ መካከል ክፍተት መኖር የለበትም መስማማትና መታረቅ አለባቸው ብሎ ተናግሯል። እንዲሁም ደግሞ ፎአድንም ለማሳመን ሞክሬያለሁ እያለ ነበረ። ይህን እያወራ እያለ ፎአድን መጥቷል። ፎአድ ሲመጣ ደግሞ ዛሬ በጣም ደስተኛ ሆኛለሁ፣ በጣም ደስ ብሎኛል እያለ እየተናገረ ነበርና በቡራም ሀሳብ ደግሞ ተስማምቷል ማለት ነው። ባለፈ አይሆንም ብዬ ነበረ። ፍቅር ሀሳቡን ስታቀርብልኝ በህትና በወንድም ስትለኝ እምቢ ብዬ ነበረ። ከዚህም በኋላ ግን ከእሷ ጋር በምንም ነገር መጣላትም ሆነ አጉል ነገር መፍጠር አልፈልግም። በህትና በወንድም እንቀጥላለን፣ በሀሳብህም እስማማለሁ ብሎ በጣም ደስ እንዳለው ተናግሯል። ፍቅር መታ ነበረ። ፍቅር ስመጣ መጀመሪያም ላይ ኮን ይህንን ሀሳብ ነግሬ ነበረ ብላ ነግረዋለች። እንደዚህ ከሆነ በጣም ደስ ይለኛል ብላ ሀሳቡን በደስታ ነው የተቀበለችው፣ ማለት ነው። ፍቅር ሲባል የተለያዩ መስፈርቶች አሉ፣ መስፈርቶች ሊኖሩት ይችላል ማለት ነው። እህትና ወንድም ተባብለው፣ እንዲሁም ደግሞ የሀገር ልጅ ጓደኛ ብለው ግን አብረው የሚዋደዱ የሚሰሩ ከሆነ ማንም ማንንም ሊቆጣጠረው አይችልም ማለት ነው። በፍቅር ከሆነ ግን የት ወጣ የት ገባ ከማጋር ነ ለምን እንደዚህ ሆነ የሚል ብዙ አይነት ጥያቄዎች ይፈጠራሉ ማለት ነው። እንዲሁም ደግሞ በዚህ መካከል እነሱ ጋር ሰላም ላይፈጠር ይችላል፣ ግጭት ይኖራል። በእህትና በወንድም የሚቀጥሉ ከሆነ ግን እነሱ በተመቻቸው ጊዜ ማንም ማንንም ሳይቆጣጠረው በነጻነት የተለያዩ ቪዲዎችን ሊሰሩ ይችላሉ። ደግሞ እናንተን ለምን እንዴት ብለው ምንም አይነት ተቃራኒ ሀሳብ ሊያነሱባችሁ አይችሉም ማለት ነው። ብዙ ጊዜ የሆነ ቪዲዮ ስትሰሩ የሆነ ያልተመቻቸው ሀሳብ ካለ ይጠይቋቸዋል። እናንተ ደግሞ ምንም አይነት ሀሳብ መጨረሻቸውን ሳታው ምንም ነገር እንዳትጠይቁን ብላችሁ ሀሳብ ስለምትሰጡ አሁን ግን ደስ የሚል ቪዲዮ አሪፍ የሆነ ቪዲዮ እስከሰራችሁ ድረስ ተመልካች እናንተ ምንም አይነት ነገር ላይ ነቅፋችሁ ይችላል ማለት ነው። ብቻ በርቱ፣ ጠንክሩ። የዛሬ ቪዲዮዋችን ይህን ይመስላል። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ፣ ሰላም ለሀገራችን ኢትዮጵያ ይብዛ። ወዳጆቻችሁ